ምን ምን? አንተ፣ እኔ ምን መጣ? ምን ነው እኔ ናኔ ተቀጣጥረን ነበር እና አንተ ከበነት ላይ ኋላ፣ አንተ ምን ልታረግ ነው መጣ ሲጀመር

ከማብላት እንዲተፋለጡ ተዚያ ውጪ እኔ የቤት ውስጥ በማለዳ መቀመጥ እንዴት ነው? አይደለም ቆይ አንተ ምን ሊያደርግ መጣ ብለህ ነው? አሁን አንተ እንደዚህ እንጨረጭር፣ የለም አሁን እውነቱን ተነገርከው፣ እውነቱን ትነግረኛለህ ተዚያ ውጪ እውነት ተሆነ ዝም ብዬ ልሙት። አይደለም አሁን በግልጥ ነገሩን ተናገርና ምን ላደርግ ነው? አንተ በእናትህ ላይ ምን ላደርጋት ነው? ነገረኝ

ታንቱ እንጆ እሱ ተዋርዶ የሆነ ነገር እኮ ና ተዚያ በኋላ አለ ምን ላርገው ብል ነገሩን ገልብጦ በእኔ ማረጉ ነው እና እኔ እንጂ እኔ አንተ በነት ላይ

እሱ ሲጀመር እውነቱን ልንገርና ሆን ብሎ አንተና እኔ ለማለያየት የሚያደርገው ነው እንጂ እኔ አንተ አንተ እና